ከሀያ አስራ ዘጠኝ ጀምሮ ሶስተኛ ዓመት የደረሱ ተማሪዎች አራተኛ ዓመት ከመግባታቸው በፊት የአንድ ዓመት አገልግሎት እንዲሰጡ ይደረጋል። ፕሮፌሰር ብርሃኑ ነጋ በዩኒቨርስቲ የምማሩ ሶስተኛ ዓመት የጨረሱ ተማሪዎች አራተኛ ዓመት ሳይገቡ በፊት የአንድ ዓመት አገልግሎት እንዲሰጡ ለማድረግ የተጀመረው እንቅስቃሴ ከ2019 ዓመተ ምህረት ጀምሮ ተግባር ላይ እንደሞል የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ጠቁመዋል። ፕሮፌሰር ብርሃኑ ነጋ በሚቀጥለው ዓመት ላይደርስልን ይችላል፣ ግን ህጋዊ ስርዓቱን በሙሉ ጨርሰን በ19ጠኝ ዩኒቨርሲቲ ውስጥ የመማሩ ሶስተኛ ዓመት የጨረሱ ተማሪዎች ከ19ጠኝ ጀምሮ አራተኛ ዓመት ከመግባታቸው በፊት የአንድ ዓመት አገልግሎት እንዲሰጡ ይደረጋል ብለዋል። ከዚህ በፊት የነበረው ነው፣ አዲስ አይደለም። በጃን ሆይ ጊዜ ወይም በአጼ ኃይለስላሴ ጊዜ ማለታቸው ነው። የነበረውን ነው ሲሉ ገልጸዋል። ሁለት ጥቅም አለው ብለን ነው ይህን የምናደርገው። አንደኛ ልጆቹ ዝም ብለው የቀለም ትምህርት ብቻ ተምሮ ሳይሆን ተግባራዊ የሆነ ትምህርትም ለአንድ ዓመት ዕድሮ የምሰሩበት ከማህበረሰቡ ጋር የሚተዋወቁበት ነው። ሁለተኛ የአስተማሪዎች እጥረትም ስላለ ልጆችን ወደ አስተማሪነት ለአንድ ዓመት ቢሆንም ለማስገባት ነው ብለዋል። ክብራትና ክብራን የዩቱብ አድማጮቼ ሜኪነኛ ብሬያቸው ቆየሁት። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው። ሰላም ቆዩልኝ።